ሰላም ሰላም ውድ የዴቭ ኤንድ ጁዲ ቤስት ካፕ የዩትዩብ ቻናል ተከታዮቻችን እንዴት ናችሁ? ከጊዜያት ቆይታ በኋላ ተመልሰናል። እንግዲህ ቤቢን ይዘን እንደገና ወደ ሚዲያችን መተናል። እንግዲህ ማማዬ አሁን ከቤቢ ጋር ናት። አንድ ፕራንክ ልሰራት አስቤያለሁ። ቤተሰቦች ምንድን ነው መሰላችሁ? እንግዲህ ከእርግዝና ጋር በተያያዘ ሴቶች እንግዲህ ይወፍራሉ እንደውም የኔ ሚስት ደህና ናት። እውነት ለመናገር ግን ምንድን ነው የምትበላውን ምግብ ገንፎ ምናምን፣ በቃ አቁሚ፣ ምንም አይሰራለሽም፣ በቃ ውፍረት ሻልተመቸኝም፣ በቃ ደብሮኛል፣ ምግብ ቀንሽ፣ ሌላ ሰላጣ ሳይድ ምናምን፣ እንደዚህ አይነት ነገር ብ ብዬ እቀዋውጠዋለሁ ማለት ነው። እና እስቲ የምታሳየውን ሪያክሽን አብረን እናያለን። ይህ ዴቭ ኤንድ ጁዲ ቤስት ካፕል የዩቱብ ቻናላችን ነው። ፎሎ ማድረግ እንዳረሱ ሰብስክራይብ ማድረግ እንዳረሱ ላይክ ማድረግ እንዳረሱ። ቡም ቡም ቡም ቡም ሁላችሁም እንወዳችኋለን። ወደ ፕራንኩ እንሄዳለን ማለት ነው። ልደፋ ነው? አያስፈልግም፣ አያስፈልግም አልኩሽ። በቃ አሁን ገንፎ የአጥሚት ምናምን ነገር ነገር እንድታቆሚው የሚፈልግልኝ እንዳትደፋው አይደለም ኧረ፣ ደፋ በቃ። ከዚህ በኋላ እንደውም አጥሚት ገንፎ ምናምን የሚባል ነገር እንደባይ አልፈልግም። ምን ማለት ነው? ምን ማለት ነው? ታዲያ አሁን አይደል እንደውልልኩት አባትዬ አሁን ለአንቺ የሚስማማው ይሄ ሰላጣ፣ እንደዚህ አትከልከልሽ፣ እንደዚህ ዓይነት ነገር ነው የሚያስፈልገው። እንግዲህ እንዴት እንዴት መቼም ሴክሲ እንድትሆኝልኝ ነው የምፈልገው። ታውቂያለሽ። ስንት ጊዜ ነው ደግሞ ትንሽ ጊዜ እስፈልገኛለሁ በመጫኑ ቢሆን ይሻላል እናትዬ እንደ በፊትሽ ሲሆነ ኳ ፏ ብለሽ እንድትወጪ ነው ፈልገው ስትወጪ እራሱ እኮ ታዲያ አሁን እኮ ገና ነው ስንት ጊዜዬ ነው ታዲያ አባትዬ በቀናቶች ውስጥ እንደዚህ የሚባል ነገር አለ እንደ ቁስሌ እንኳን አልደረቀም እኔ ግን አልፈልግም በቃ አጥሚት በቃ እኔ ምን ችግር አለው ሌላም ምግብ ያም ምግብ ነው አይደለ ግን ፈሳሽ ነገር ሆነ በራስሽ እኮ ብዬ ነው ማለት ነው፣ እንዳትኩሳት ይ ደግ ምን ነው ምን ነው ምን እንኳን እንደ እንደመጀመሪያ እኮ አይደለሁም አባትዬ። ደህና ነኝ። አሁን ወዴ ነው ወዴም ደግሞ ትንሽ ሲታሰርበት እንትን ሲወስዱ አንተ ራሱ እኮ ልክ አይደለም እንደዚህ ይደረጋል እንደ እስኪ ማዘር እንደውል እና ጠይቃት ለምንድን ነው የምደውለው እና ቤት ሙሰናልቆች እንደኛ አይደለም አይ ይደረጋል አይደርግም ቢያንስ እናቶች እንደሚሉት ያቃጥሉ ምን አያስፈልግም ምን ምን ነው አወቃቅቶኝ ወንድ ስለማቀቁ ነው ማቆን እየነገርኩሽ ነው ስትወፍሪ ጤናሽ በቃ ምግብ የሚባል ነገር ይሄ ውፍረት ነገር አያስፈልግሽም ከዚህ በኋላ የሚያከሳሽ ነገር ብቻ ነው የምፈልገው ኢትዮጵያ በሆነ እንደዚህ ስል ነበር? ምን? ምን አገናኙ ደግሞ ከኢትዮጵያ ምን ማለት ነው? እንዴት? ምን የሚያገናኙ ነው? እኔ ናት ወይም ሙቀጠጭም ወይ ያገንፋት ወይ እንደዚህ አይነት ብለት መጠን ነበር እንደዚህ? አላልኩም። እና ታዲያ? እኔ ያልኩት ውፍረትሽ እንዲከሳ ከሀገር ጋር ምን ያገናኘዋል? ያገናኘዋል እንጂ። የሚንከባከብሽ ሰው ብዙ ስለሚኖር እንደውም እዛ በጣም ተወፍሪ ነበር እኮ። አንኳም ማዘርጋ ቢሆን እንደዛ ትልም ይጋቦ እንደዛ ትልም። ስለዚህ? እሺ ችግር የለም

ምን አለበት ደግሞ ብዙ ነገር ታውቂያለሽ። ውፍረት የሚያመጣው በሽታ አለ፣ ስኳር፣ ደም ግፊት፣ ደም ምናምን ደም ብዛት። እናት ነፍሴ፣ ነፍሴ፣ ነፍሴ እውነት አውቄ ነው። በቃ የፈለግሽው ያማረሽን ነው የምገዛልሽ። እሺ እማ ነፍሴ፣ አሁን ልታኮርፊ ነው? እንገራት እንት ነፍሴ፣ ያው ልንገራቸው የሆነ ነገር እያደረኩሽ ነው፣ ደስ ይገንሽ። አሁን ማይክሮፎኑን አውቁሚ ያ

አጥሚት እና ገንፎ ያወፍራል፣ መብላት የለባችሁም ለማለት ያህል ግን እንደሱ አይደለም። ዋናው ቁም ነገር ምንድን ነው? እስኪ የተሰማሽ ነገር የተሰማሽን ተናገር እ ላይ አስበዋል። ስደት ላይ የሆነ የሆነ ነገር ብቻ ፊል ታደርጋለህ። ፕላስ ደግሞ እንደዚህ ጭራሽ ይመስለኝ ገና ጥቅም ጭራሽ ተጨምሮበት ራ ይመጣል። ስደት ላይ ስትሆኑ በጣም ያስከፋል። ስትወልዱ ግን መውለዱ ሳይሆን የሚያስከፋችሁ ሰው ይሄን የምትሉት ሰው ቤተሰብ ሳይኖር ሲቀር ትንሽ ሊያስከፍል ይችላል። ማማምን ነው ይሄኛውን ስሜት ተካርታ ነበር። እኔም እንደዚያው ያ ነገር። ስደት ላይ ያላችሁ ሰዎች በአጠቃላይ ታቆታላችሁ። ፈጣሪ ይመስገን ተመልሰን መተናል። ለማንኛውም በቲክቶካችን ከዚህ በኋላ አንጠፋም። ይህ ዴቪን የዩቱብ ቻናላችን ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ በኋላ ምን እንድንሰራላችሁ እንደምትፈልጉ የምትፈልጉትን ነገር ግን ቲክ እያደረጋችሁ ኮሜንት ላይ እየሰጣችሁ መጨረሻ ላይ ማለት የምትፈልጊው ነገር አለ? አይ ለማንኛውም እንወዳቸዋለን። የዴቪንድ ጁዲ ቤስት ካፕል ነው። በቅርብ ጊዜ ደግሞ በተለያየ ፕራንክ እና በተለያየ ፕሮግራም እንገናኛለን። ሰላማችሁ ብዝት ይበልጥ።